አራቱ የቤተ ክርስቲያን ጉባኤ ምንላቸው ዛሬ ወይ ተበታትነው ወይ ተጨፍልቀው ያሉ ናቸው። በሐዋርያት ትምህርት ጉባኤ ማለት ነው። በህብረትም ከእንደገና እንጀራውንም በመቁረስ ከዛላ በየጸሎቱም በአጠቃላይ በቤተ ክርስቲያን አራቱም ጉባኤዎች ተሳታፊ ሆኑ። ስለዚህ እስቴፑን እናንተ አሁን ደርድሩት። በጌታ ያልሆነ ሰው እንጀራውን መቁረስ አይችልም ማለት በወንጌል ያላመነ ሰው ወደ ጌታ ራት ለመቅረብ እስቴፑን አልጠበቀም ማለት። ካመነ በኋላ ደግሞ እንግዲህ እኔ በልጅነት የተጠመኩት ይበቃኛል፣ ገብቶኛል ተጠምቅ ያለው አሁን የጥምቀት ነገር ግን ገብቶኛል ካልክ ምሰየው መጠመቀን ማሰብ ነው፣ እንደ ሮሜ ሰዎች አይ በወንጌል አምኛለሁና እጠመቅ ዘንድ የሚከለክለኝ ማን ነው ካልክ ደግሞ እንደ ፊልጶስ እናጠምቅህና ከዛ በኋላ ወዴት ትቀላቀላለ? ወደ አራቱ የቤተ ክርስቲያን ጉባኤዎች ትቀላቀላለ። ማለት እንግዲህ በጥምቀት ላይ ሁለቱም ወገን የመጽሐፍ ቅዱስ ድጋፍ ስላላቸው ልንቃወማቸው አይገባም። ለምሳሌ መካኒሱስን እንውሰድ፣ ሕፃናት ጥምቀት። ሌሎች ደግሞ እንደኛ አይነቶቹን ደግሞ ወሰዷቸው። የመጣልን ሁሉ ነው አስተምረምና ጥምቀት ዮሐንስ መጥምቁ እንኳን አጥምቋቸው ጳውሎስ ድጋሚ አጠመቃቸው። ስለዚህ ብዙ አጨቃጫቂ አይደለም። እውቀቱን ግን ማግኘት አለባቸው። ምናልባት ወላጆቻችሁ ያስጠመቋችሁ ጥምቀት ያድናል ብለው ከሆነ እናንተ እንዳይደለም አወቅ። ጥምቀት የቤተ ክርስቲያን አባል አድርጎ ብቻ የሚጨምር አድርጎ እንደዛ አስበው ያጠመቋችሁ ከሆነ ደግሞ ከዛ ያለፈን ከክርስቶስ ሞትና ትንሣኤ ጋር አብራችሁ በጥምቀት ተቀብራችሁ ደግሞ ከውሃ ስትወጡ ከትንሣኤውን ትንሣኤውን በሚመስሉ ትንሣኤ ከእግዚአብሔር ልጅ ጋር መተባበራችሁን ያን ቀን መግለጣችሁን ማሳያ እንደሆነ ከእንደገና ጥምቀቱ ውስጥ ገብታችሁ ስትወጡ ያ አሮጌው ማንነታችሁን እዛ ውስጥ ቀብራችሁ ትታችሁ አዲስ ህይወት ፈልጋለሁ ብሎ የመለመን ወይም የበጎ ህሊና ልመና እንደሆነ ያቀረባችሁት ይህንን ማወቅ ጥምቀት ጴጥሮስ እንዳለው ዕድፍን ማስወገጃ አይደለም፣ የበጎ ህሊና ልመና ነው አለ ጴጥሮስ። ምን ማለት ነው? እግዚአብሔር ሆይ እስከዛሬ ኖርኩት የሃይማኖት ኑሮ፣ የቦዘነኝነት ኑሮ፣ ዝም ብሎ ኑሮ አሮጌውን ሰውዬ አሮጌውን ዳዊት አልፈልገውም፣ እሱን ቀበረው ሌላ ዳዊት መሆን እፈልጋለሁ እግዚአብሔር ብዬ በጎ ህሊና መለመኔ ነው። እዛ ውስጥ ያንን ዳዊት መቅበርና ሌላ ዳዊት እንዲወጣ መመኘቴን የምገልጥበት ነው። እግዚአብሔር በቃ አሮጌው ነገር ይቅር፣ የድሮ ህይወቴ እዛ ተቀብሮ ይቀር። ሰው በመቃብር እንደሚቀበርና እንደሚጠፋ የኔ የድሮ ህይወቴ ውሃ ውስጥ ገብቶ እንደተቀበረ ሰው ይጥፋ። ከዛ ስወጣ አዲስ ህይወት የመሻት የመፈለግ ምኞት ከእንደገና ደግሞ ኢየሱስ ለኃጢአቴ ሞቷል እኔን ለማጽደቅ ተነስቷል ብዬ በአየር ላይ ላሉት አለቆችና በዙሪያ ላሉት አጥማቂዎች ምስክር መሆንበት ነው። ጥምቀት ውስጥ ስገባ በውሃ ስከደን ከኢየሱስ ጋር አብሬ ተቀብሬያለሁ። ከውሃ ውስጥ ስወጣ ከኢየሱስ ትንሳኤ ጋር አብሬ ተባብሬ ያለሁ አውጃለሁ። በአየር ላሉት አለቆች፣ ለቅዱሳን መላእክት፣ ለርኩሳን ኃይላት፣ ሰዎች እማውጅበት እንደገና ደግሞ በኢየሱስ ስም ምክንያት ከኃጢአቴ መታጠቤን ውሃ ውስጥ ገብቼ በመውጣት ልክ ውሃ ውስጥ ገብቶ የወጣ ሰው እንደታጠበ እንደሚሰማው ማለት ነው። በውሃ ኃጢአት ስለማይታጠብ ስነከርቡል ሦስቴ ቢያጠምቁኝ ስለማነጻ በስሙ ግን ስሙን በጠራው ሰዓት ከኃጢአቴ መታጠቤን ውሃው ስሙን እየጠራው ገብቼ በመውጣት እገልጣለሁ። ውሃው ስለማያነጻ ልጆች ኃጢአታችሁ ስለ ስሙ ተሰርዮላችኋል። ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። ሳውል ስለምን ትዘገያለህ? ስሙን እየጠራ ውሃ ስለማያጠብ ውሃ እንኳን ኃጢአትን፣ ሳሙና ኦሞ ካልገባበት እድፍንም ስለማያስወግድ ስሙን እየጠራ ተጠመቅ። ምኑን? ስሙን ለምን? ስለ ስሙ ኃጢአታችሁ ተሰርዮላችኋል። ቆሮንቶስ ስድስት ላይ በኢየሱስ ክርስቶስ ስም ስሙን ስትጠሩ ምን ሆነ? በአምላካችሁ መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ስሙን ስንጠራ ማን ያነጻን? ማን ያጠበን ከኃጢአታችን መንፈስ ቅዱስ ለዚህ ስሙን እየጠራ ተጠመቅ ከአጢአትም ታጠብ እና ያን ቀን ላይ ስሙን እየጠራ ኢየሱስ የእግዚአብሔር ልጅ ነው እያልኩ ጠመቃለሁኝ እና ሰው ልኮ ውስጥ ገብቶ ሲወጣ እንደ ታጠበ እንደ ተወገደች ብዬ አውጃለሁ በምን በውሃ ጥምቀት ይሄን ገብቶኝ እጠመቃለሁ የተጠመቃችሁና ይበቃኛል ያላችሁ ደግሞ የተጠመቃችሁት ለዚህ እንደሆነ ማሰላሰል ማስታወስ ያስፈልጋቸዋል በጌታ ያልሆነ ወንጌልን ሰብከዋለን ያምናል ሲያምን ደግሞ ስሙን እየጠራ እኛ አጠማቂዎቹ ደግሞ በቅድስት ሥላሴ ስም እናጠምቀዋለን ተጠማቂው ደግሞ የኢየሱስን ስም እየጠራ ይጠመቃል እኔ ዳዊት ወንድሜን በቀለን በአብ በወልድና በመንፈስ ቅዱስ ስም አጠምቀዋለሁ ላለው። እሱ ደግሞ ኢየሱስ የእግዚአብሔር ልጅ ነው እያለ ይጠመቃል። ኢየሱስ እያለ ስሙን እየጠራ ይጠመቃል። ከዚያ በኋላ ወደ አራቱ ጉባኤዎች ይደባለቃል። ከዚያን ጊዜ ጀምሮ በሐዋርያት ትምህርት ጉባኤ አብሮን ይተጋል። በህብረት ባሉ የቅዱሳን ህብረቶች ውስጥ ይተጋል። ከዛ እንጀራውንም በመቁረስ አብሮን ይተጋል እና መጨረሻስ በየጸሎቱም አብሮን ምን ያደርጋል? ይተጋል። ይህ የቤተ ክርስቲያን ወደ ጌታ እራት የሚመጣ ሰው ሊያሟላቸው የሚገባ ስለሆኑ በዚህ መሰረት አንደኛ፣ አንድ ሰው የመጀመሪያው መስፈርት አዲስ ህይወት መጀመር አለበት ከዓለም ወደ ጌታ ከሱስ ወደ ኢየሱስ አንድ እንጀራ ስለሆነው ብዙዎቻችን አንድ እንጀራ ቆርሰን አንድ ሥጋ ስለምንባል የመጀመሪያው መስፈርት ዳግም መወለድ ነው። ኢየሱስ ክርስቶስን የእግዚአብሔር ልጅ አድርጎ መቀበል ነው። ኢየሱስ ለኃጢአትህ እንደሞተልህና ለጽድቅህ ወይም መጽደቅህን ለማረጋገጥ እንደተነሳ ኢየሱስ እንደተነሳ ማመን ብቻውን ጥቅም የለውም። ወታደሮቹም እንደተነሳ አውቀዋል። አልተጠቀሙ። ከኛ ቀድመው ኢየሱስ ሲነሳ ያዩት ወታደሮች ናቸው። በዚያ ቦታ ላይ መልአኩ መጥቶ ድንጋዩን ሲያንከባልና ውስጡ ባዶ ሲሆን ሁሉ ያዩት ወታደር አልተጠ ተነስተዋል፣ ምንም ጥቅም የለውም። ለምን ተነሳ? መጽሐፉ እንደተነሳ ለምናምን አይደለም የሚለው፣ ስለ በደላችን እንደሞተ እንደሞተ ሞተ ለምናምን አይለም። የሞተው ዝም ብሎ አይደለም ለበደሌ ነው ተነሳ አይደለም የተነሳው ዝም ብሎ አይደለም። እኔ በእግዚአብሔር ፊት መጽደቄን ለማረጋገጥ ነው። ሮሜ አራት እና እኛን ስለ ማጽደቅ የተነሳውን ኢየሱስ ተነስቷል ብለህ መጽደቅህን የምትጠራጠር ሰውዬ እየተናገርክ ያለኸው ኢየሱስ የተነሳ አይመስለኝም ነው። አይ እንደ ተነሳ ምናለሁ መጽደቄ ላይ ግን ጥያቄ አለብኝ። እንዴት ልትጸርቅ አሰብክ? ማለት ምን አሰብክ? እንዴት እንዴት አድርገህ ልትጸርቅ አሰብክ? እስቲ ፎርሙላውን ንገረን። ኢየሱስ ስለምን የተነሳ ይመስላል? መቼም አንተ እድሜ ዘመን ቢጨመር በነገራችን ላይ እግዚአ እስቲ ለመጽደቅ ሞክሩ ብዙ ረጅም እድሜ ልስጣችሁና ሞክሩ ቢል እንደውም እድሜው በረዘመ ቁጥር ኃጢአት እየበዛል ይመጣል። ኢየሱስ ከሙታን ተነስቷል። ተነስቷል አይደል? ትርጉሙ ምን ማለት ነው? እኔ እኔ ጸድቅ ያለው እኔ ጸድቅ ያለው ተነሳ ተነሳልን ተነሳልን። ከዛስ ወደ ቤት ብት ኖ ኖ ኖ ኖ ኖ። የተነሳው ለመነሳት አይደለም። የተነሳው እኛን ስለማጽደቅ በእግዚአብሔር ፊት ለዘላለም ራይቸስ መሆናችንን ዳኛው አንስቶ ምንም በደል አላገኘባቸውም ብሎ መዶሻው እንደሚመታ ራይቸስ ጻድቅ በኢየሱስ የጽድቅ መጠን የእግዚአብሔር ጽድቅ መሆናችንን ለማረጋገጥ ክርስቶስ ከምን ተነስቷል? ከሙታን እ የእግዚአብሔር ልጅ በሉ? ከሙታን ተነስቷልና እኔ በአጢአቴ የለሁም፣ ለዘላለም ጸድቅ ያለው በእግዚአብሔር ፊት በተነሳው መሲ ምክንያት የዘላለም ጻድቆኝ አለው። የባለፈው አጢአቴ፣ ዛሬው በደሌ፣ የነገው መተላለፌ መቃብር ገብቷል። ያ ከሙታን ሲነሳ በሉ የእግዚአብሔር ልጅ ያለ ኃጢአት ታይቷልና ከዚያች ቀን ጀምሮ እኔ በሎ በእግዚአብሔር ፊት ያለ ኃጢአት እታያለሁ። የምትጠራጠሩ የምትጠራጠሩ ስራችሁ ያውጣችሁ? ምንም ማረግ አንችል። ይህን ታላቅ መዳን ቸል ብትሉት ወዴት ታመልጣላችሁ? ምን እድል ቢሰጣችሁ ምን አርጋችሁ ልታስቆጥሩ ታስባላችሁ? ኢየሱስ ከሙታን የተነሳው ለአንድ ነገር ነው። እያንዳንዱ ደካማ አማኝ በፈጣሪው ፊት ለ24 ሰዓት በአመት ለ365 ቀን የእግዚአብሔር ጽድቅ ሆኖ ይታይ ዘንድ ኢየሱስ ከሙታን ተነስቷል። ስለናንተ ብለን ወይም እንደዚህ ተጣጥፈን የምንሰብከው ወንጌል የለም። እንደወረደ ነው። እኛን ስለ ማጽደቅ የተነሳውን ለምናምን ለእኛ ጽድቅ ይቆጠረልን ዘንድ አለውና፣ ተብሎ እንደተጻፈ። ስለዚህ መጀመሪያ መስፈርት ይሄ ነው። ኢየሱስ እንደ ሞተልህና እንደተነሳልህ፣ እንደ ሞተና እንደተነሳ አይደለም፣ እንደ ሞተልህና ስለ በደልህ እንደተነሳልህ፣ እንደ ስለ ጽድቅ ካመንክ ለጌታ እራት ብቆነ ሁለተኛው ሁለተኛው ይሄንን ነገር ካመንክና ቤተክርስቲያን እንድትጠመቅ እድል ስሰጥ መጠመቅ መቻል አለብን። ጥምቀት ቤተ ክርስቲያን እንድትፈጽመው አገልጋዮች እንዲፈጽሙት የተሰጠ ቅዱስ ስርዓት ነው። የሚፈጽሙት እኔ በግልጽ ቋንቋ ልንገራችሁ። ሴት ስታጠምቅ መጽሐፍ ቅዱስ ውስጥ አንብቤ አላውቅም። በታሪክ ውስጥም አንብቤ አላውቅም። ጌታ ተቀብሎት እንደሆነም የማውቀው ነገር የለኝም። ሴት ግን መጽሐፍ ቅዱስ ውስጥ አታጠምቅ፣ አታጠምቅም። ወግ አይደለም፣ ስርዓት አይደለም። ሴት ልጅ ውሃ ውስጥ ገብታ ስታጠምቅ ምናምን ስትል መዋል የለባት አንዳንዶቹም ደግሞ አሉ። ራሱ ጥምቀት ምን እንደሆነ ሳያውቅ የሚያጠምቅ ማለት ጥምቀት ምን እንደሆነ ክርስቲያን ያደርገዋል ብሎ አስቦ መሰለኝ ያጠምቁት ይህም በምን ታውቃላችሁ? በነገስታቱ ዘመን በአፄ ዮሐንስ በምናምን ጊዜ ምንደሆን ታውቃላችሁ? አብዛኛው ሰው ክርስቲያን ሆነ፣ በወንጌል ግን አላመነ። ክርስቲያናይዜሽን እና ኢቫንጀላይዜሽን ይለያያል። ኢቫንጀላይዜሽን ወይም ወንጌል መስበክ ምንደሆን ታውቃላችሁ? ትሄዳለህ፣ ለሰውየው የኃጢአቱን እዳ ነው የምትነግረው። ኃጢአት ሰርተሃል፣ ኃጢአት ሰርተናል። የኃጢአት ደሞዝ ሞት ነው ከሚመጣው ሞት ትድን ዘንድ ታመልጥ ዘንድ ኢየሱስ ክርስቶስ በሥጋ መጥቷል። ስለ ኃጢአት ሞቷል፣ ስለ ጽድቅ ተነሷል። በእርሱ መን ካምንግ ትድናል። ስለዚህ ሰውየው ኃጢአተኛነቱ ተሰምቶት ፍርድ ፈርቶ እድን ዘንድ ምን ማድረግ ይገባኛል ብሎ በኢየሱስ አምኖ ጊዜ ካለው ታጠምቋለ፣ ጊዜ ከሌለው እንደ ጳውሎስ እኔ ላጠምቅ አልተላኩም ወንጌል ልሰብክ ነው ብለ ትሄዳል። ዋናው መዳኑ ላጠምቅ አልተላኩምና የክርስቶስ መስቀል ከንቱ እንዳይሆን ዛትሚን ሰዎች እንዲድኑ ወንጌልን ልሰብክ ነው እኔ የተጠራሁት፣ አለ አንደኛ ቆሮንቶስ አንድ 17። ሄዳል፣ ጊዜ ካለው ታጠምቋለ፣ ከሌለ ዋና መዳኑ ነው ትሄዳለህ። ኢትዮጵያ ውስጥ ግን የተፈጸሙ እሱ አይደለም። ነገስታቶቹ ፈረሳቸውን እየኮረኮሩ ጦራቸውን እየሰበቁ አንድ መንደር ይወራሉ። አሕዛብ ነው ፓጋን ነው ብሎ የሚያስቡትን ማህበረሰብ ይከባል። ከነገስታቶቹ ጋር ቄሱ አብረው በአንድ በቅሎ ይመጣሉ። ከዛ ስ በኋላ ይሄን ህዝብ ሰብስበው ወደ ወንዝ ውረድ ይባላል። ጠመንጃ ተደግኖብህ የነገስታቱ ጠመንጃ ተደግኖ ህዝብ ወደ ወንዝ ይወርዳል። ቄሱ ወንዝ ውስጥ ይቆማሉ፣ ያስገቡታል ማለት ነው። ምን ሊያደርጉት ኢቫንጀላይዜሽን አይደለም፣ ወንጌል መስበክ አይደለም። ክርስቲያናይዜሽን ሰውየውን በቃ የክርስትና ስም በመስጠት ክርስቲያን ማስመሰል ማለት ይቆማል። ያ ሁሉ የሀገር ሰው አሮጊቱም፣ ሴቱ ምን እየተደረገ እንደሆነ አያቅም? የተሰበከው ወንጌል የለም፣ የኃጢአት ክስ የለውም። የኃጢአት ስብከት አልተሰበከ፣ ፍርድ አልተሰበከለትም። ኢየሱስ ምን እንዳደረገለት አልተሰበከም። ግባ ከዛ ቄሱዋ ውስጥ ይቆማሉ። ይመጣል ማን እንደሆነ የሆነ ስሙ የሆነ ሰው በሀገሩ ቋንቋ በሀገሩ ባህል ስሙ የሆነ ሰው ይመጣልና ይመጣል ባቦል ንፈስ ቅዱስም አጠምቀሃለሁ ገብረ እግዚአብሔር ወልደ ማርያም ገብረ ማርያም ሰውየው በወንጌል የተፈጸመውን የኀጢአት ስርየት አቅ ከዛ ስሙ ገብረ ማርያም ይሆናል፣ ወልደ ስላሴ ይሆናል። የሚወልደውንም ልጅ ከሰፈር ይሰማና ተመሳሳይ ስም ያወጣለታል፣ የሆነ ስም ያወጣለታል። ይቀጥላል። ሃይማኖት ክርስቲያን፣ ወንጌልስ የለም። ይሄን ሰውየ ሄደ ኢየሱስ ያድናል ስትለው እረ በስመ አብ ወልድ ብሎ ድንጋይ ይፈልጋል ማለት ነው። ምን አርገውታል? ዘሶኮልድ ክርስቲያን አርገውታል። ክርስቲያናይዜሽን ይባል፣ ኢቫንጀላይዜሽን ይለያያል። ስለዚህ እንደዛ አይነት ሰው አይደለም። የኃጢአቱን እዳ ፍርድ ጦስ